ማንቸስተር ዩናይትድ ማለት መብራት ኃይል ማለት ነው። አለ ስትሉት የለም፣ የለም ስትሉት አለ። ወይም በሌላ አገላለጽ ዲያግማይ ሊቨርፑል ማለት ነው። አቃጥሎ የለን እኮ ነው ወገን! የአሰልጣኙን ነገርማ ተውት። ማን እንደሚቀይር ማን እንደማይቀይር ሁሉ አያውቅም። ቋሚ አስር አንድ የለውም። እኔ ይሄ ቡድን በጣም በጣም በጣም አስቸጋሪ ነው የዋጅቀ ክለብ ሞራል የሌለው ደግሞ እንቅልፌን ሰባት ሰዓት ድረስ ቆይቼ ማየቴ ማለት ነው። የሚቆጨኝ እንቅልፌ ነው። በጣም ያሳዝናል። በትንሽ ክለብ እየጣለ ምን የት ሊደርስ እያንዳንዱ ተጫዋችን ግላይ ብቃት ስንመለከት ከዌስትሃም የተሻለ ናቸው። እንደ ድ ለምንድን ነው ጥሩ ያልሆነት